ሰላም ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገና ሰፋ አብሬያችሁ ቆያለሁ። ኢትዮጵያ ታምርት ንቅናቄ ኢንቨስትመንትን በማነቃቃትና የዘርፉን ችግሮች በመፍታት እገዛ ማድረጉን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ገለጸም ኢትዮጵያ ታምርት እኛም እንሸምት በሚል መሪ ሐሳብ የኢንቨስትመንት ዘርፉን ለማነቃቃት ዓላማ ያደረገ የንቅናቄ መድረክ በኮምቦልቻ ከተማ ተካሂዷል። ተጨማሪ የወሎ ኮምቦልቻ ሀገር አቀፍ የኢንዱስትሪና ፋይናንስ ኤክስፖ አንዱ አካል የሆነው ኢትዮጵያ ታምርት እኛም የምንሸምት የንቅናቄ መድረክ በኮምቦልቻ ከተማ ተካሂዷል። በመድረኩ ላይ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬን ጨምሮ የክልልና የከተማ አስተዳድሮ የስራ ኃላፊዎች፣ ምሁራንና ባለሀብቶችም ተሳትፈዋል። የውይይቱ ተሳታፊ ባለሀብቶችም በከተማዋ ለኢንቨስትመንት ዘርፉ በተሰጠው ትኩረትና በተደረገላቸው ድጋፍ የፋብሪካ ግንባታቸውን አጠናቀው ወደ ማምረት ገብተዋል። እንደ ኮምቦልቻ ዋና ችግር ብለን የምናነሳው የመብራት መቆራረጥ ነበር። አሁን ግን በከፍተኛ ሁኔታ የፖል ተከላውን ጨርሰው በኬብል ሽቦ በኬብል ተቀይሮ እየሰሩ ነው ያሉት። ለሚሰራ ሰው ሰፊ ግብዓት ስለሆነ መታችሁ፣ ልክ እንደኛ ብታለሙ የድሉ ተጠቃሚ ብትሆኑ የሚል መልክን ያስተላልፋለን። ምናምን ማስመረቅ ያለው አንድ ፋብሪካ ዘንድሮም አሁን ነገ የሚመረቅ ፋብሪካ አለ። እስካሁን ከጀመርኩ ጀምሬ የከተማ አስተዳደሩ የድጋፍ አካላት የሚሰጡ የባለድርሻ አካላት ሙሉ በሙሉ ድጋፍ ያደርጋሉ ብዬ ነው እና ስራ ከሰራ ልማት ካለማ ቢሮክራሲ ላይ ምንም ችግር እንዳያለ ነው ያየሁት። ዱቄት ነው በብዛት ያመረኩት፣ ትልቅ ፋብሪካ ነው። አንድ ዓመት የዋጋ ልዩነት ሳይኖር የገበያ ማረጋጋት በአንድ አይነት ዋጋ አንድ አመት ሙሉ ለህዝቡ ተደራሽ አድርገናል። የኮምቦልቻ ከተማ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ሁሴን ሙሄ በከተማዋ አንድ መቶ ሀያ ሰባት ኢንዱስትሪዎች በማምረት ላይ መሆናቸውን ጠቅሰው ለአምራች ኢንዱስትሪዎች ምቹ ሁኔታ እየተመቻቸ ስለመሆኑም አመላክተዋል። እስካሁን ባለው ነባር ሁኔታ ሰባት መቶ ሰማኒያ አንድ ሄክታር ለአምራች ኢንዱስትሪዎች መሬት ሰጥተናል። አሁን ባለው ነባር ሁኔታ ሁለት መቶ አስር ሄክታር በሳይት ፕላን የተመላከተ ለአምራች ኢንዱስትሪዎች ቦታ ተዘጋጅቷል። ይህም ብቻ አይደለም። ደግሞ 23 ሄክታር በሆቴል ዙሪ በሆቴልና በቱሪዝም መስክ እሰማራለሁ ያለ ባለሀብት ከመጣ መሬት አዘጋጅተ ነው። ስለዚህ እነዚህን የማስተዋወቅ ስራ እንሰራለን። 127 አምራች ኢንዱስትሪዎች አሉ፣ በመካከለኛ በአነስተኛ ና በከፍተኛ በተጨማሪ 127 በፕሮጀክት ደረጃ መሬት የተቀበላለ ከመሬት ከፍ ብሎ ደግሞ ከቅድመ ግንባታ ወደ ግንባታ ይገባለ፣ ሄዶ ይጨረሳለ፣ ለምርት የተዘጋጃለ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ ተፈሪ ታረቀኝ ኢትዮጵያ ታምርት ንቅናቄ የዘርፉን ችግሮች በመፍታት ኢንቨስትመንትን ለማነቃቃት እገዛ ማድረጉን ገልጸዋል። ኢትዮጵያ ታምርት ንቅናቄ ከጀመረ ጀምሮ በርካታ ችግሮችን ፈተና በተለይ የዴዲኬትድ ላይን ኢንዱስትሪ መንደሮቻችን እንዲያገኙ በማድረግ በኩል ሰፊ ስራ ተሰርቷል። ከዛ ባሻገር የትራንስፎርመር እጥረት ስለነበረ አሁን ክልላችን ላይ ትራንስፎርመር እያመረትን ነው። ሌሎች ክልሎችም እየወሰዱ ነው። ከዚህ አኳያ የአምራች ኢንዱስትሪው ላይና ሌሎች ፕሮጀክቶች ላይ ወደ 928 የሚሆኑ ችግሮች በቅንጅት ተፈተዋል። በባለፉት የኢትዮጵያ ታምርት በጀመረባቸው ሶስት አመታት ውስጥ ኢንቨስትመንት ቦታ ወስደው ወደ ግንባታ ያልገቡ ባለሀብቶችን መደገፍ ያስፈልጋል ያሉት ምክትል ኃላፊው ተጠያቂነትን ማስፈን እንደሚገባም ጠቅሰዋል። ከባለሀብቱ አኳያ መሬት አጥሮ የማስቀመጥ አሁንም የክልሉም የኮምቦልቻም በጣም ቁልፍ ፈተና ሆኖ ቀጥሏል። ከዚህ አኳያ የመጀመሪያው እንደ ክልል የምንሰራው ስራ መደገፍ ነው። ከዛ ባሻገር ደግሞ ተደግፎም ዝም ብሎ መሬት የመሬት ዋጋስ ከሚጨምር ለመሸጥ ለመለወጥ ታሳቢ አድርጎ አቅዶ መርካቶ ላይ ሸቀጥ የሚያገላብጥ ባለሀብት ደግሞ ከዚህ በላይ ይህን ክልል መጉዳት በጣም ተገቢ አይሆንም ማለት ነው። ተጠያቂነት መኖር መቻል አለበት ነው። ከዚህ አኳያ ባህርዳር ላይ ሰፋ ያለ እርምጃዎች ተወስደዋል። ደብረ ብርሃን ወደ 52 ባለሀብቶች ተቀምጠዋል። ይህም ወደ ኮምቦልቻም ወደ ሌሎቹም መሬት የማጠር ሬሾ በዛ ወዳለባቸው አካባቢዎች ላይ ተጠናክሮ መቀጠል ያለበት፣ በቀጣይ በክልሉ ያሉ ጸጋዎችን በሚገባ በማልማት ከዘርፉ ይበልጥ ተጠቃሚ ለመሆን በትኩረት መስራት እንደሚገባም አመላክተዋል። የከተማዋን ሰላም በማረጋገጥ ኢንቨስትመንቱን ለማነቃቃት በጋራ መስራት እንደሚገባ የወልዲያ ከተማ አስተዳደር አሳስበም። ኢትዮጵያ ታምርት እኛም እንሸምት በሚል መሪ ሀሳብ በከተማዋ የኢንቨስትመንት ጸጋዎችና ችግሮች ዙሪያ ከባለድርሻ አካላት ጋር ውይይት ተካሂዷል። ካሳሁን ሀይሌ ሚካኤል ተጨማሪ ዘገባ አለው። ኢትዮጵያ ታምርት እኛም እንሸምት በሚል መሪ መልእክት የክልልና የወልዲያ ከተማ አስተዳደር የስራ ኃላፊዎች ከአልሚ ባለሀብቶችና ከሀገር ሽማግሌዎች ጋር ምክክር አካሂደዋል። በክልሉ የተሻለ የኢንቨስትመንት እንቅስቃሴ እንዳለ በመድረኩ የተገለጸ ሲሆን ሰላምን በማጽናት የኢንቨስትመንት ፍሰቱን ማሳለጥ እንደሚገባ ተመላክቷል። የምክክሩ ተሳታፊ ባለሀብቶች የአካባቢን ምርት የመጠቀም ልምድ ሊኖር ይገባል ብለዋል። የፋይናንስ ተቋማት ድጋፍም አስፈላጊ መሆኑን ያወሱት ዘጠኝ ጊዜ ስምንት ጊዜ ማስጠንቀቂያ መሰት ብቻ ሳይሆን ማስጠንቂያ ሰጥተናል። ምንድ ነው ችግር ብሎ ማናገር ይጠይቃል። ባንክ አላበደረው ከሆነ ብሎ ከሆነ ከባንኮች ጋር ትስስር መፍጠር፣ ሌላም ችግር ካለበት ያንን ችግሩን ለመፍታት ጥረት ማድረግ ይጠይቃል የሚል ሀሳብ አለኝ። መንግስት በሰጠን አቅጣጫ መሰረት ቦታ ተረክበናል፣ አጽድተናል፣ ሰርተናል። ከዚህ በኋላ ያለው አበዳሪ ተቋማት እኛ ጋር አብሮ ሊሰራ ነው የሚገባው። እዛ ኢንዱስትሪ መንደር ጎሚታችሁ ትናንት ስታዩት አብዛኛው በሚፈለገው ደረጃ እየተሰራ ነው አይደለም። ማሽን ያስገባ ሰው ወርኪንግ ካፒታል ችግር አለበት። ማሽን ያስገባ ሰው የግብአት ችግር አለበት። ዶላር ያጣን ከውጭ ሀገር ኢምፖርት ኤክስፖርት የሚያስገቡ ሰዎች አሉ። ለምሳሌ ግብአት ይህ ይሄ ነገር በሌለበት ሁኔታ እኛ አምርተን የተሻለ ነገር ልንደርስ አንችልም። በኢትዮጵያ ልማት ባንክ የወልዲያ ቅርንጫፍ ተወካይ አንዷ አለም ሀሪ የባንኩን የፋይናንስ ህግ ለሚከተሉ ባለሀብቶች ባንኩ ድጋፉን ይቀጥላል ብለዋል። ከዚህ በፊት ጸድቆ የነበረው ብድር እንደገና ከ72 ሚሊዮን ብር በላይ ስለመጣና 72 ሚሊየን ማለት ደግሞ የባንኩ የሊዝ ፋይናንሲንግ ከፍተኛ የብድር ጣሪያ ስለሆነ ደንበኞቻችንም ከ72 ሚሊዮን የብድር ጣሪያ በታች አድርገው ማሽነሪዎችን ቀንሰው ወይንም የማምረት አቅማቸውን በመቀነስ ካልሆነ ደግሞ ሁሉንም ማሽኖች እንዲገዞላቸው ከፈለጉ በላያዊቱ መሰረት በፕሮጀክት ፋይናንሲንግ ይስተናገዱ ዘንድ ግልጽ የሆነ የስራ አቅጣጫ ተሰጥቷል። እኛም አሳውቀናቸዋል። በወቅታዊ የሰላም መደፍረስ ምክንያት ባለሀብቶቹ በቅዳቸው ልክ እየሰሩ አይደለም ያሉት የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ የከተማውን ሰላም ለማጽናት፣ ልንሰራ ይገባል ብለዋል። የወልዲያ ሰላም ሊረጋገጥ የሚችለው በእኔና በእናንተ ስለሆነ በክልሉና በፌዴራል ስለማይማኝ፣ እናንተ በፌዴራል ልታማኙ፣ በክልሉ ልታማኙ፣ ግን ውሸት ነው። ስለሆነ ኃይሌን ገብረስላሴን አልጠራም፣ ወረታ ኢንተርናሽናልን አልጠራን፣ ቢያይካን አልጠራን ነማና አልፋ ትሬዲንግ ምናምን የሚባሉ በጣም ብዙ ኢንቨስተሮች አሉ። ወደ 19 አልጠራ። እነሱ እንዳይጠሩ ያደረጋችሁት ግን እናንተና እኛ፣ ለልማታዊ ሰው ሳይሆን ለሕገ ወጥ የተመቸን ስለሆነ ሕገ ወጥ በጉያችን ይዘን እየተንከባከብን የምናኖር ስለሆነ ስለዚህ አሁን ባለንበት ሁኔታ ወደ ስራ ለማስገባት የተለያየ ችግር እየፈታን ነው እንጂ ኢንቨስተሮቹ በ ያስቀመጡት ቢዝነስ ፕላን መሰረት ወደ ስራ ገብተው ውጤታማ እየሆኑ አይደለም የሚለውን ማጠቃለያ መያዝ እና ሰላማችንን እያስከበር እንዴት አድርገን ይህንን መልሰው የሚለውን ነገር መወሰድ አለበት። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ በጸጥታ ችግር ውስጥም ሆኖ ባለፉት ዘጠኝ ወራት የክልሉ ኢንቨስትመንት እንቅስቃሴ እየተሻለ ነበር ብለዋል። ባለፉት ዘጠኝ ወራት 2694 ቢሊየን ብር ካፒታል ያስመዘገቡ አንድ ሺ ስምንት መቶ ዘጠና ዘጠኝ አዳዲስ ኢንቨስተሮች በክልላችን ኢንቨስት ለማድረግ የፕሮጀክት ሀሳብ አቅርበው የኢንቨስትመንት ፈቃድ ወስደው ወደ ክልላችን በተለያዩ ዘርፎች ተሰማርተዋል። በዚህ ዓመት ማሽን የተከሉ የሙከራ ምርት የጀመሩ አዳዲስ መካከለኛና ከፍተኛ አምራች ኢንዱስትሪዎች በአዲስ መልክ ወደ ስራ እንዲገቡ ለማድረግ የቅርብ ድጋፍና ክትትል እየተደረገ ይገኛል። በምክክሩ ማጠቃለያ ለአዳዲስ አልሚ ባለሀብቶች የግንባታ ቦታ ሳይት ርክክብ ተደርጓል። የቦር ሜዳ ጠቅላላ ሆስፒታል ከሂማሊያ ካታረክት ጋር በመተባበር ነፃ የአይን ሞራ ግርዶች ቀዶ ሕክምና አገልግሎት እየሰጠ ነው። ሕክምናው ከሚያዝያ 2 እስከ ሚያዝያ 25 2017 እንደሚሰጥም ሆስፒታሉ ገልጿል። ሰይድ አብዱ የአይን ሞራ ግርዶሽ በተለያዩ ምክንያቶች ሊከሰት እንደሚችል የጤና ባለሙያዎች ይናገራሉ። ለህመሙ መከሰት በዋናነት ከሚነሱ ምክንያቶች መካከል የእድሜ መግፋት፣ በአይን ላይ የሚከሰት ጉዳትና የመሳሰሉ ተጠቃሽ ናቸው። ከህመሙ ታክሞ መዳን እንደሚቻልም ባለሙያዎች ይገልጻሉ። የቦሩ ሜዳ ጠቅላላ ሆስፒታል በሂማላ ካታራክት ፕሮጀክት በሚደገፈው ኪዩር ብላይንድነስ ጋር በመተባበር ከሚያዝያ 20 ቀን እስከ ሚያዝያ 25 ቀን 2017 ድረስ ነፃ የአይን ሞራ ቀዶ ህክምና አገልግሎት እየሰጠ ነው። ህክምናውን ያገኙ ታካሚዎች ለችግር ተጋልጠው መቆየታቸውን ገልጸው አሁን ባገኙት ህክምና የአይን ብርሃናቸው በመመለሱ መደሰታቸውን ተናግረዋል። እንኳን ለመብላት እንኳን ለመስራት እና ለመኖር ያቸገረ ኑሮ ነው ያገኘኝ። ብዙ ችግር አለ፣ ብዙ ችግር አለ። አሁን ግን ይህንን ያነባዋለሁ። እዚኩኝ ዝታከቡ ዲያንኩ የሰራሁ ለመብላት እችላለሁ። ጥሩ ኑሮ ለመኖር እችላለሁ። ተንገዲህ ወዲያ ሰሪ አይኔን እየጨገገኝ ይወደቁ እየተነሳሁ እየወደቁ እየተነሳው ችኝት ትንሽ ትንሽ ታሄደኛለች። አሁን በጣም ፊት ይሄኛው ሲገርደኝ ይሄኛው በጣም የታየ ነበር። በኋላ ይሄ እየደከመ ይሄም እየደከመ ሀዴ እግዚአር መስገን ሁሉ ወረድ ብሎ ታዲያስች። አሁን እንዲ ሀገሬን የሀገሬ ሰው ጉድ ይለኛል እያልኩ ነው ምለው እንዲ በሰማይም በምድርም ሀገራችንን ሰላም ያርግልን። ሰላም በሰላም ነው። ይሄን ያገኘ ነው። በኪዩር ብላይንድነስ ፕሮጀክት አማካኝነት ከአሜሪካን ሀገር በመምጣት የሕክምና አገልግሎት እየሰጡ የሚገኙት ዶክተር ሲያም ኬሪ በቀን ከ300 እስከ 400 ለሚሆኑት ታካሚዎች ሕክምናው እየተሰጠ መሆኑን ገልጸዋል። የአይን ሞራ ቀዶ ሕክምና አገልግሎት እየሰጠን ነው። በቀን ከ300 እስከ 400 ለሚሆኑ ታካሚዎች ህክምናውን እየሰጠን እንገኛለን። ስራውን እየሰራን የምንገኘው ከኢትዮጵያውያን ባለሙያዎች ጋር በጋራ በመሆን ነው። ወደዚህ የመጣሁት በኪውር ብላይንድነስ ፕሮጀክት አማካኝነት ነው። ፕሮጀክቱ እንደ ኢትዮጵያ ባሉ ታዳጊ ሀገራት በአይን ሞራ ግርዶሽ አማካኝነት የሚመጣን አይነ ስውርነት በመከላከል ዜጎች አምራችና ጤናማ እንዲሆኑ ለማድረግ እየሰራን ነው። የተቸገሩ ሰዎችን መርዳት ደግሞ የፕሮጀክቱ ዋና ዓላማ ነው። What will happen hopefully is they'll have a, a huge improvement in their, in their vision. የቦሩ ሜዳ ጠቅላላ ሆስፒታል ስራ አስጋጅ አቶ ሲሳይ ተበጀ የአይን ሞራ ቀዶ ህክምና በሆስፒታሉ ለ12ኛ ዙር እየተሰጠ መሆኑን ገልጸው ከሁለት ሺ በላይ ለሚሆኑ ታካሚዎች የህክምና አገልግሎት ለመስጠት እየተሰራ ነው ብለዋል። እኛ አሁን ለ12ተኛ ዙር ነው እየሰጠን ያለው። ይህም ከፍተኛ የኦፕሬሽን ስራ ተብሎ የሚታሰበው ከአንድ ሺህ በላይ የሚሰራ ከሆነ የዚህ ኦፕሬሽን ከፍተኛ ሰርጀሪ የተሰራላቸው ወይም ሀይ ቮሊዩም ሰርጀሪ ይባላል ማለት ነው። ስለዚህ ይሄንን እኛ አሁን በቅድ የያዝነው ሁለት ሺህ ነው። ግን አሁን ካለው ዛሬ ሁለት ቀናችን ነው። ነገር ግን ከዚህ በላይ ቁጥሩ እየጨመረ ነው። በራሳቸው ፍቃድ የሚመጡ ልየታ ከተሰራላቸው ወረዳ ውጭ በራሳቸው በሚዲያ ሰምተው የሚመጡ አሉና፣ ቁጥሩ ከዛ በላይ ይሄዳል። የኪዩር ብላይንድነስ ፕሮጀክት ከ2010 ጀምሮ ሕክምናውን ታካሚዎች በነፃ እንዲያገኙ ድጋፍ እያደረገ መሆኑንም ገልጸዋል። እኛ ሆስፒታል፣ በጣም ትልቁ አጋር ድርጅታችን ወይም ፓርትነራችን ኪዩር ብላይንድነስ ፕሮጀክት የሚባለው ነው። እና በጣም ትልቅ ግዙፍ የሆነ ፕሮጀክት ነው። የእኛ ፓርትነር ነው። ቀደምት ጀምሮ ነው። ከ2010 ጀምሮ ነው እየሰራ ያለው። በየዓመቱ እያሳደገው እያሳደገው እያሳደገው ነው የሚሄደው እና እኛም በደንብ ስለምንሰራ እነሱም በቃ ቦሩ በደንብ ይሰራም ብለው በደንብ መደገፍ የሚገባቸውን ነገሮች ይደግፋሉ። የተከበራችሁ ተመልካቾቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰአቱ የያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ